ለአንተ ፈተና ነው። ፈተና ትወርቃለህ፣ ታልፋለህ አለዋለ። እንዴት ነው በሚስት በሚስት ታገባለህ አታገባም በሚለው እንኳን አይደለም። ለልጆች ትክክለኛ አባት መሆን ትችላለህ ወይስ አትችልም? የሚስት ጉዳይ ፈተና ሳይሆን ይሄ የአባትነት ፈተና ነው የቀረበብህ እንጂ ሌላ ሌላ ሴት አግብተህ ባትሆናለ አትሆንም አይደለም። ግን በትክክል የአባትነት ዋጋ ትከፍላለህ ወይስ አትከፍልም? አባት መሆን ትችላለህ ወይስ አትችልም? የሚል ጥያቄ ነው ያሁኑ ማለት ነው። ሰኢድ እንግዲህ ቁሜ ቀር ቁሜ ልቀርላችሁ ነው ወይ ቁማቸው አስቀራችሁም እያለ ነበረ። እዚህ እንደመጣ እንዳታገባ ያን ስንቆጣው በተለይ እኔ ጋ ይፋጠጥ ነበር ማለት ነው። አታገባ ወደ ልጆች ተመለስ፣ እንደገና ይቅርታ መጠየቅ ልመድ ምናምን ባልኩት ሰዓት ቁሜ ልቀር ነው ወይ ለእናንተ ስል ቁማችሁ ልታስቀሩኝ ነው ወይ ብሎ ነበር እንግዲህ ቁሞ መቀር ምን እንደሆነ ይሄው ዛህር መጣልህ አሁን ገና ቁሜ ልቀር ነው ወይ ብለህ አሁን ነው ማለት ያለብህ ገና እንግዲህ እንደሰማ ሱመያ ከዚህ በኋላ እሷ ሳታገባ እሷ ህይወት ሳትጀምር ህይወት መጀመር የለም እስከ መቼ ጀሚላና አጢቃ አስር አመት እስከሚሞላቸው ስንት አመት ትጠብቃለህ ዘጠኝ ዓመት ው ስምንት ዓመት አሁን ነው እንግዲህ ጨዋታ እዚህ ላይ ነው። አሁን ገና ጨዋታ ተጀመረ። አሁን እስኪ እንግዲህ አባትነት የአባትነት መሰዋትነት መክፈል እንደት እንደሆነ አሁን ልናይ ነው። ችለ ይሄንን ጊዜ ለልጆች ስትል ትቆያለህ ወይስ እንዳልከው መተህ ታገባለህ? አሁን ላይ ነው ማለት አሁን ነው ትክክል የተናገረችው ሱመያ እሱም አገባለሁ አገባለሁ እያለ ቀልቡ ከሚቆም ቀልቡ ከሚጓጓ ቁሞ መቅረትም እንዴት እንደሆነ አግብቶ ልጅ ወልዶ ቁሜ ልቀር ነው ወይ እያለ ነበረ ይኸው አሁን እንግዲህ ቁሞ መቅረት እንዴት እንደሆነ ታያለህ አለስኪ አሁን ነው የአባትነት ግዴታ አለ ልጆች ስትል መስዋዕት ትከፍላለህ ይህንን ያክል ጊዜ ልጆች ራሳቸውን እስከሚያውቁ ክፉና ደጉን እስከሚለዩ ድረስ ጥሩና መጥፎ እስከሚለዩ ችለት ትጠብቃቸዋለህ ወይስ ታገባለህ አሁን ነው ያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ነው የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ። እንግዲህ ምንድን ነው ልሳቅ ወይስ ምን ልበል? እምናቀው ታሪክ የለም ማለት ነው። እንግዲህ ሰኢድ አዲስ ሕግ ወጥቶበታል። ይህንን ሕግ ሰኢድ ያከብራል ወይስ ሕግ ይጥሳል የሚለውን አብረን ወደፊት የምናየው ይሆናል። ምክንያቱም ይሄ ሕግ አዲስ ቃኑን ነው፣ አዲስ የወጣ ቃኑን ነው። ይህንን ቃኑን ያከብራል ወይስ ይጥሳል እምናቀው ታሪክ የለም። አሁን ትክክለኛ ሕግ ትክክለኛ ሰኢድን የሚናስብ ነገር ያወራችሁ ሱመያ፣ አሁን ነው ወላ መሮጥ ወላ መፈትለክ የሚባል ነገር የለም ልጆቹ አስር አመትና ዘጠኝ አመት እስከሚሞላቸው ለእናትያና ለአባትያ ባቲያ እድሜ እስከሚደርሱ መጥፎና ደግ እስከሚለዩ ድረስ ሰኢድ ወደርክም ጠላህም፣ እኔ ሳላገባ እኔ አዲስ ሕይወት ሳልጀምር አታገባም የለም ብላለች ሱመያ ማለት ነው። እንግዲህ ሰኢድ አሁን ችሎ ይህንን የአባትነት ግዴታ ይወጣል ወይስ ያገባል? አሁን እንግዲህ ሰኢድ አዳሩን አላህ ዋለም ሲያስብ እንደሚያደር ማለት ነው። ይሄ ነገር በእርግጥ ጥሩ ነገር ነው። ያወጣችለት ህግ ጥሩ የሚናስ ህግ ነው። ለሱም ለሷም ቁርጥ ያለ አስተሳሰብ፣ ቁርጥ ያለ ህግ፣ ቁርጥ ያለ አመራር። በዚሁ አጋጣሚ ሰኢድ ወደ አቅሉ ወደ ራሱ ተመልሶ ፈክረህ አስበህ ምንደ ማድረግ ያለብህ ወደ ልጆችና ወደ ሚስትህ መመለስ ሙሽ ዚቱ ላይ ወጣህ፣ ይቅርታ ምናምን ምናምን ብለህ ማለት፣ ትለልቅ ሰዎችን ሽማግሎችን አዘጋጅተህ በሰልፍ ወደ ሱመያ ያልከህ ይቅርታ እንድታደርግልህ አድርገህ ከልጆች ጋር አሁንም ጊዜ ሳይሄድብህ ጊዜ ሳይርቅብህ ያደር ሳይረሱ ሳይናፍቁህ ወደ ልጆች ተመለስ። እውነቴን የምልህ ለምን አሁን አንተ ማግባት አትችልም? ይህን ህግ እያየህ ነው። ጠበቅ ያለ በእልክ በንዴት የወጣ ህግ ነው። እንግዲህ ደግሞ ያው እሷን ታውቃታለህ። ተናዳህ ካለች አለች ነው ያለችው ነገር እንደሚሆን ደግሞ አትጠረጠርም። ስለዚህ ምንድነው ማድረግ ያለብህ? ነቃ ብለህ ከአሁኑ ቋኑን እንዳትሰብር፣ ህግ እንዳትጥስ በቃኑን መሰረት መሄድ ነው ያለብህ። ያለህ አማራጭ ወላ ወደ የመመታህ የአረብ ሴት መፈለግ አይደል? ወላይ ኢትዮጵያ ተቀምጠህ ሌላ ሴቶች መፈለግ አይደለም። እሷኑ ለምነህ ተንበርክከህ በእንትንም ወተህ በቆጥም ወተህ በቆጥም ወርድክ ሚስትህን ልጆች ጋር በጊዜው ተመለስ ሳይረፍድብህ ሳይመሽብህ ማለት ነው። ለምን ያበሻም ሴት አታገባትም? አረብም ሴት አታገባትም? ይህ እንግዲህ ህግ ነው። ለምን አንተም አበዛው ወያ ግብታ አላገባትም ብለህ በአፍ ብቻ ጥጥጥ እያልክ እሷንም አቆሰልክ፣ ራስህንም አቆሰልክ። ከዚህ ሁሉ ነገር ባጭር ባጭር ቁርጥ ባለ ድቅቅ ባለ ቁርጥህን አሳውቅሃለች ቁርጥህን አውቀህ መኖር ለምን አታገባም ብላለችው። እውነትም ማግባት የለብህም ለምን ታውቃለህ? እሷ የእናትነት ግዴታዋን ሁሉ ነገሩን ትታ ሳ ትንሽ መስሉ ሴት ላይ ሊከብድ ይችላል ግን ደግሞ ብዙ ነገር ብዙ ነገር ሁና ብዙ ነገር አድርጋ እሷ ለልጆቿ የከፈለችውን ዋጋ ያክል አንተን መክፈል አለብህ። ከዚህ በኋላ ለልጆች ብቻ ኖር እንዴት ብለህ ቀጥ ብለህ ሱመያ ጋ ተመልሰክ እንደ ድሮህ ከእሷ ጋር ያለውን ነገር መስማማት መቻል አለብህ። አንዳንዴ ለልጅ ብዙ ነገር ዋጋ ያስከፍላል። ልጆች ብዙ ነገር ዋጋ ያስከፍላሉ። ዋጋ የምትከፍልበት ሰዓት ደግሞ አሁን ነው። እስከ ዛሬ ለልጆች ዋጋ ክፍል አታውቅም፣ ግን አሁን ዋጋ ትከፍላለህ። አስር አመት እንደው ከሱመያን ብፈልግ አውቃ ጋር ተገኘች። አውቆ የተደበቀ ሲጠሩት አይሰማም ይባላል ማለት ነው። እንደዛ ከምትሆን አሁን እንግዲህ መንገድህን መርጠህ ጥሩ ውሳኔ ወስነክ ወደ ልጆችክ ገብተክ ህይወትህን ጀምር። እንዳድርስ ለምን ያሁኑ ምን መቀለድ የለው ምን የለው እጥር ምጥን ያለ ሀሳብ ነው የተሰጠክ። በዚህ ሀሳብ ላይ አሁን በትንሹም ቢሆን መጎዳት እንዴት እንደሆነ አይተዋል። ልብህ የተጎዳው ልብህ የተሰበረው ኤሪፖርት ውስጥ እነሱን ጠብቀ ስታጣቸው ነው ሳ አሁን ደግሞ እነሱን የምጠብቅበት ጊዜ ረጅም ነው የሚሆንበት። ለዛ ጊዜው ሳይረዝምብህ ይቅርታ መጠየቂያ መንገድ ቀይረህ ነገ ዛሬ ሳተ ይቅርታ ብለ ሚስትህን መልሰክ ከሚስትህ ጋር ከልጆችህ ጋር አዲስ ህይወት አዲስ ምዕራፍ እንደገና ጀምር። ለህይወትህ አዲስ ምንም ነገር እንዳላጠፋ ምንም ነገር እንዳልሆን ከሆነ እንደገና በይቅርታ ሁሉን ነገር አስተካክለ ወደ ራስህ ተመልሰ ህይወትህን መምራት ሌላም ማራጭ የለህም። ለምን አሁን አንተ አገባለሁ ብትል ከዚህ በኋላ ነገሮች ይከብዱብሃል። እንዴት እንደሆነ ባላውቅም ለአንተ ከባድ ነው የሚሆነው። አሁን ይህንን ያቀረበችልክ ይህን ያለችልክ ሱመያ ሰው አያገባም። አንተ ወንድ እኔ ካላገባ አታገባትም። ምክንያቱም እኔ በአሁኑ ሰዓት ማግባት አልችልም። ማግባት የማልችልበት ደግሞ ልጆች ትንንሽ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። ዲናችሁ በእያላችሁ በሰላማችሁ ብዝት ብዝዝት ይበልልኝ። እንዴት ናችሁ? እኔ ደህና ነኝ። በአሁኑ በለቀኩት ቪዲዮ ማለት ነው ኮሜንት እያየው ነበር። አቤት ለረገማችሁ ልጆች ወይ ደግሞ ለተሳደባችሁ ልጆች ብቻ ማለት ነው። ሌሎቻችሁን አይመለከትም። ዱዓ ላደርግላችሁ ነው። አሚን በሉ፣ እጃችን ዘረግታችሁ ማለት ነው። በተኛችሁበት ባላችሁ ሰርፕራይዝ ያርጋችሁ። አንዷን በዚህ አንዷን በዚህ አቅፎ አገበው ብሎ ሰርፕራይዝ ያርጋችሁ። እሺ፣ ባላሰባችሁበት ቦታ ልጅ መጥቶ የባልሽ ልጅ ነኝ ይበላችሁ። አሚን በሉ፣ አሚን በሉ። ሳታስቡት ባላችሁ እኔ አግብቻለሁ ይበላችሁ። ጭብላችሁ ባል የመጣ እያላችሁ እየጠበቃችሁ ከነ ሚስቱ ይንጣባችሁ፣ ሚስት ዞ ይንጣባችሁ። አሜን በሎ አሜን በሎ እንዴ፣ ምንድነ ይሁን፣ ለውርጅብኝ ምንድነ ይሁን። እንደዚህ ምን እንዲ ረፊስ ሚል የስድብ ማት ማለት ነው። ግን በነገራችን ላይ ያው አልተቀየምኳችሁ። እውነት ለመናገር ከሆነ ያው እኔንም የምደግፉኝ ስላላችሁ በጣም ነው አመሰግነው እና አንዳንድ ኮመንት እያየው ነበረ። ሳይድ ዛሬ ራሱ ከለቀቀው ላይ አንተ በጣም ለልጆች መስዋዕት ከፍለሃል ምናም ምናምን አላችሁ። ምንደው መስዋዕት የከፈለው እንደ አባትነት በቃ፣ ለእናንተ ልክ እንደ ሳይድ አይነት አባት ነው ማለት ነው። አላይስጣችሁ ይስጣችሁ፣ እንደ ሱ አይነት ባል አላይወፍቃችሁ፣ አሜን በሉ። ትፈልጉታላችሁ አላችሁ። አላይወፍቃችሁ፣ እንደ ሱ አይነት ባል አላይስጣችሁ፣ አሜን በሉ። ምንደው መስዋዕት የከፈለው ልጆቹ እኮ ናቸው። የኔ ልጆች እኮ ነው ማለት ለልጆቹ፣ ልጆቹን ከአንቺ በላይ እሱ ነው የሚወዳቸው፣ አንተ ነው የምትወዳቸው። ለልጆቹ ብሎ ብዙ መስዋዕትነት ከፍላ መድረው መስዋዕትነት የከፈለው ሴት ዞ መዞር፣ በቃ መስዋዕትነት ከፈለ ማለት ነው። ይህን እኔ ቢሆን አንድ ወንድ ጋ የታየሁት አንቺ ልክስክሽ፣ ልጆችሽን እዚህ ትሉ ነበር። ወንድ በቃ ቢልከሰከስ ችግር የለውም። ከኢትዮጵያ ውጭ ሌላ ዜጋ ሴት ቢያገባ ችግር የለውም። ይህኔ አንድ ሴት ብትሆን እኔ ራሱ ባልሆነ አሁን በሌላ ሌሎች የውጭ ዜጋ ያገቡት ሌላ የውጭ ዜጋ ዘው ባሌ ነው ሲሉ፣ አንቺ የኢትዮጵያ ወንዳትች ነው አፈርቢ አሰዳቢ ምናምን ትላላችሁ። ወንዱ ደግሞ ሌላ ዜጋ ሲያገባ በጣም በቃ ወይኔ ምናምን ትላላችሁ። ምንድነው እንደዚህ ለወንድ ማሽቃበጥ እ ምንድነው እርስ በርስ እንደዚህ የተጠማመድ ነው እንዴ? ወንዱ ምንድነው ከኢትዮጵያ ውጭ ሌላ ዜጋ የሚያገበው? ሴቷ ምንድናት የማታገበው? ምን ለሴቷ ሀራም ነው? ሌላ ከኢትዮጵያ ውጭ ማግባት ሀራም ነው ወይስ ለወንዶች ሀላል ነው ማለት ነው? አሁን እንደ ኮመንቱ ከተረዳሁት ከሆነ ሂድና አግባት፣ ሂድና በቃ እንደ ወንድ ልጅ ሴት ዞ ከዞራች ምንም ችግር የለውም። በቃ ከሴ እንደውም አንድ ነገር እኔ ካላገባሁ አያገባም። አንተ ወንድ ነክ እኔ ካላገባሁ አታገባት። ምክንያቱም እኔ በአሁኑ ሰዓት ማግባት አልችልም። ማግባት የማልችልበት ደግሞ ልጆቼ ትንሽ ናቸው። አንደኛ ደግሞ አንደኛዋ ገና ጡት ትጠባለች። ጡት የምትጠባ ሕፃን ልጅ ይዤ መቼም ላገባ ልሂድም አይደል? ስለዚህ ልጆቼ ቢያንስ ራሳቸውን ለመቻል ከሰው ጋር ለመተው ለእንጀራ እናት ለመሰጠት ለአባትም ሆነ ለመሰጠት ቢያንስ ሰባት አመት ስምንት አመት ዘጠኝ ዓመት አስር ዓመት ሊኖራቸው ይገባል። በዛ ሰዓት እኔ የማገባለሁ፣ አንተ ታገባለህ። ልጆቼ ቢያንስ ስምንትና አስር ሲሆኑ ማለት ነው። እሰጥሃለሁ፣ ልጆችን ታሳድጋለህ። ከዛ በኋላ ያለ ከዛ እኔ የራሴን ህይወት ትኖራለ፣ አንተ የራስህን ህይወት ትኖራታለህ። እንዲችሁ እንደተንጠለጠልክ ትኖራታለህ እንጂ ማንንም አታገባም፣ አረብ አታገባም፣ ማበሻ አታገባም፣ ምንም አታመጣም። ምንም እንደውም አይገርምም። መሰራልሉ እኔ ሳላገባ መቼም አታገባትም። እኔ ሳገባ ነው የምታገባው። ሰኢድ መስዋዕት ከፍሏል እያላችሁ ደግሞ የምትሉ ሰዎች፣ እውነቴን ነው የምላችሁ፣ ለአንተ ፈተና ነው ፈተና። ትወርቃለህ፣ ታልፋለህ አለው አለዋለ። እንዴት ነው በሚስት በሚስት ታገባለህ አታገባም በሚለው እንኳን አይደለም ለልጆች ትክክለኛ አባት መሆን ትችላለህ ወይስ አትችልም? የሚስት ጉዳይ ፈተና ሳይሆን ይሄ የአባትነት ፈተና ነው የቀረበብህ እንጂ ሌላ ሌላ ሴት አግብተህ ባትሆናለ አትሆንም አይደለም ግን፣ በትክክል የአባትነት ዋጋ ትከፍላለህ ወይስ አትከፍልም፣ አባት መሆን ትችላለህ ወይስ አትችልም የሚል ጥያቄ ነው ያሁኑ ማለት ነው። እርግጠኛ ነኝ የአባትነት ግዴታህን ቀን ከሌሊት ወገብህን አስረህ ሚስት በምፈልግበት ፋንታ ልጆችህን መጠበቅ ሚስተር ለምና ካቤተ ከልጆች ጋር ተመልሰ አዲስ ህይወት አዲስ ምዕራፍ መክፈት መቻል አለብን፣ እንጂ ከዚህ በኋላ ሰላምንም ማንንም በዛም ያሉትን በዚህም ያሉትን ረስተክ መኖር እዚ ያለውን ጉዳይ ራሱ መርሳት አለብ። የዚችን የመኒ ሚስት ነገር ማለት ነው ከፈለግ ብሩ ነው ይጀቀበልላለ የሰጣቸው ያለብ ቦታ ብቻ ነገር ትዳሩ ፈርሶ ያል ብዬ ከፈልገው ብር እንድመልሶ እናደርጋለን እዚህ ሄደን ከዛ ብረን እንልክልሃለን ማለት ነው። ምንም አታደርግልህም። ለምን ከነሱ አትበልጥም? ከነሱ የምትበልጥብህ አይደለችም። ለዛ ተዋት፣ እርሳት። ረስተሃት ወደ ራስህ ወደ ህይወትህ መመለስ ነው ያለብህ ማለት ነው። ለምን አማራጭ የለህም። እፊትህ ምንም አይነት አማራጭ የለም። ሁሉም ታሪክ ተዘግቶብሃል ማለት። አይ ቁሜ ቀረሁ፣ ቁሜ ቀረሁ ብለህ እንዳባረርከው አሁን ነው ቁሜ ቀረሁ ብለህ መጮህ አለብህ እንጂ እስከ ዛሬ አይደለም። ቁሜ ቁማ ቁማችሁ ታስቀሩ ነው ወይ ብለህ የጮህከው እለት የዛን ቀን ሳይሆን ዛሬ ነው ቁሜ ቀረሁ ብለህ ኡኡ ማለት ያለብህ ያውም ከፍታ ላይ ወጥተህ ነው መጮ ያለብህ፣ ሰው እንድሰማህ እንጂ ቤት ውስጥ ነው እንዳጮህ። እውነቴን ነው የምልህ ማለት ነው። ከዚህ በኋላ እንግዲህ ምንም የለም። እንግዲህ እንዳየው ነው ያው አንተ አበሻም አልክ፣ አረብም አልክ፣ ምንም አልክ፣ ምንም አልክ ከዚህ በኋላ ለልጆችህ እንዴት አባት ሆነ ግዴታን ተወጥተህ ሱመያን ማሳመን እንዳለብህ መወሰን ያለብህ ጊዜ አሁንና አሁን ብቻ ነው። እመነኝ፣ አሁን ትልቅ ፈተና ላይ ያለብህ፣ ፈተናህን ደግሞ በአግባቡ እንደምትወጣ እንደምትወጣ ተስፋ አድርጋለሁ። ለምን አሁን ይሄ እክትባር ነው ለሁሉም ሰው ወንዶች አሁን ከዚህ ፈተና ከዚህ ትምህርት ፈተና ማለፍ አለባችሁ። ይህንን ቪዲዮ የሚያዩ ወንድ ሁሉ እንደዚህ የሚያጋጥሙበት ሰዓት አለ ማለት ነው። ለዛን ነቃ ቆፍጠን ብላችሁ ተማሩ። ጥፋት ከማጥፋታችሁ በፊት ትምህርታችሁን ተምራችሁ እንዴት ማለፍ እንዳለባችሁ እወቁ። ያኔ ሁሉም ሰው መሰላል አይደለም፣ ደስ ባለባችሁ ሰዓት የምትረማመዱበት፣ ደስ ባላላችሁ ሰዓት ደግሞ ሰብራችሁ የምትሄዱት ማለት ነው። አንዳንዴ ሁሉም ሰው አውቆ እንዳላወቀ ሆኖ የሚያሳልፈውን ነገር ሊኖር ይችላል። ግን ደግሞ ያ ነገር ላለማወቅ አውቆ ባለማወቅ አይደለም። ሁሉንም ውስጣችሁ ያለውን ነገር ምንም እንዳልተፈጠረ አድርጋችሁ የምታልፉት በጣም ብዙ ነገር አለ። እንደዛ ካላ ሳለፈ ማንም ሰው ጊዜው ሊሄድ አይችልም፣ እንጂ ጊዜው ዝም ብሎ ያለ ምንም ነገር ቢሄድ፣ ሁሉም ሰው የራሱ የሆነ ነገር አለው። እና አንዳንዴ ሰውን እንደ መረጋገጫ አትጠቀሙ። በህይወታችሁ ያለውን ሰው ዋጋ ስጡት። ዋጋ ያልሰጣችሁት ነገር ዋጋ ያስከፍላችኋል።